ይህ ህያው ምስክር ነው። ሰላም ለእናንተ ይሁን፣ ተመልካቾቻችን እንደምንከረማችሁ። ይህ በየሳምንቱ ወደ እናንተ የሚደርሰው ህያው ምስክር ዝግጅታችን ነው። ይህን ዝግጅት በኢቫንጀሊካል ቴሌቪዥን ወደ እናንተ በሳተላይት እየደረሰ ይገኛል። እንደዚሁም ደግሞ በሲኤምኤን ቴሌቪዥን ዩቲዩብ አድራሻ ደግሞ ወደ እናንተ እየደረሰ ይገኛል። በዚህ ዝግጅታችን እንግዲህ ባለፈው ሌላ እንግዳ አቅርቤላችሁ ነበረ። ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥቻለሁ። የዛሬ እንግዳዬ ከሙሉ ወንጌል ቤተክርስቲያን እንግዲህ፣ ሙሉ ወንጌሎች አሁንም በመመስከር አንደኛ እየወጡ ነው። እንግዲህ እሱን የሚደርስ የለም። እኔ ፈልጌ ሙሉ ወንጌል እያልኩ አለም፣ እንትም ብለው ራሳቸው ሲመጡ ሙሉ ወንጌል ሆነው ይገኛሉ። በጣም ነው የማመሰግናችሁ ሌሎቻችሁም ከቃለ ሕይወትም ከመሰረተ ክርስቶስም ከሌሎች አዳዲስ ቤተክርስቲያኖች የሚሆን እየመጣችሁ መመስከር ይገባችኋል ለማንኛውም የዛሬ እንግዳዬ ፓስተር ሰቦቃ ጃለታ ነው ፓስተር ሰቦቃ ከሴሜን ስቱዲዮ ጋር ወይም ከኢቫንጀሊካል ቴሌቪዥን መጥተህ ምስክርነት ለመስጠት ፈቃደኛ ስለሆን በጣም ማመሰግነ ማመሰግናቸዋለሁ በጣም ስለጋበዛችሁኝ ከልቤ ነው የሚያመሰግናችሁ አሜን። በጣም ነው እናመሰግነው። እንግዲህ ብዙ ጊዜ ነው ካንተ ጋር ተቀጣጥረን ሳንገናኝ። ለማንኛውም በአንድ ባለፈው በሰራሁት ፕሮግራም አንድ ስለ ወንጌላውያን ሰርቼ ነበርና ወንጌላዊ ሁሴን መሐመድ ስለ ፓስተር ሰቦቃ ጃለታ ብዙ ሲናገር ሰምታችሁ ነበር። አብረው ገጠር የሚሄዱት የሚያገለግሉት እነሱ ናቸው፣ ሁለቱ አብረው ናቸውና ዛሬ ደግሞ በአካል መጥተሃል። እሺ፣ ወደ ምስክርነታችን እንሄድና እንግዲህ ሰቦቃ መች የተወለደ? የት ተወለደ? ቤተሰቦች ምን ይመስላሉ? እንግዲህ ህያው ምስክር ስለሆነ ከልጅነት ጀምሮ ታርክልን። እንግዲህ እየሰማው እያዳመጥኩ ጥያቄ ሲኖር ብቻ መጠየቅ። እሺ፣ በጣም አመሰግናቸዋለሁ። ያው እኔም እያው ምስክርም ወንድም ተስፋዬንም በጣም አመሰግናለሁ። ወንጌላዊ ሴንም ወደዚህ መጥቼ ምስክርነት እንዲሰጥ በር ስለከፈተልኝ በእሱ ነው፣ ይህንን ሁኔታ ሲያመቻች የነበረ እሱንም አመሰግናለሁ። እንግዲህ ሰቦቃ ጃለታ በምዕራብ ወለጋ ነው የተወለደ 1966 ዓመተ ምህረት ነው የተወለድኩኝ። ታው ነው የሚባለው አልመስል ማለት ነው። እንደዚህ ነው የኔ ታላቅ ማለ አሁን እሱ ነው የኔ ታናሽ የሚመስል እና እዛ ነው የተወለድኩኝ። ከዛ በኋላ እዛውን አደግኩኝ ነጆ ወረዳ ገጠር ነው። ቅልጡ መኮ የምትባል አካባቢ ቀበሌ ያለች ከጉምዞች ጋር ዳርቻ ነን እና እዛ ተወልጄ ነው ያደግኩት። ከዛ በኋላ እዛ ትምህርት ቤት ጀምሬ በዛው ያው የገበሬ ልጅ ስለሆንኩኝ በብዛት በግብርና ነው ብዙ የልጅነት ዘመንን ያሳለፍኩት ማለት እስከ አስራ ዘጠኝ ሰማንያ ሶስት፣ ወር 82 ዓመተ ምህረት ራሴን ካወቅኩ በኋላ ግብርና ውስጥ ነው ራሴን ያገኘሁት። ያው ትምህርት ቤትም ገብተን ያው ብዙም ትኩረት አንሰጥበትም እና እስከ 82 ዓመተ ምህረት እዛው ቆየውና ትንሽ ወደ 18 ወር 17 አካባቢ እድሜ ሲደርስ ውትድር እና ያልኩኝ ከዛ በፊት ግን ይመስላል። ማለት ማህበረሰቡን ትንሽ ያደግኩበት እንዳልኩኝ ማህበረሰቡ ውስጥ ነው ያደግኩኝ። አባቴም ገበሬ ነው። ቤተሰቦች በሙሉ ገበሬ ናቸው እንጂ ሌላ ነገር ከተማም ትልቅ ከተማም ወደኛ የሚቀርብ የለም። ሃይማኖታቸው ሃይማኖት ኦርቶዶክስ ነበር በፊት አባቴ ኦርቶዶክስ ነበረ። እኛም ስናድግ ዛ ውስጥ ነው ራሳችን እያገ እና እዛ ስንከታተል ነበር። አንተ የመጀመሪያ ነው እኔ ሁለተኛ ነኝ። ሰበት ነ ነው የተወለድ ነው የእኔ ታላቅ አለ። አሁን ፓስተር ነው እሱ እዛው አካባቢ። ከእኔ ቀጥሎ ያሉ ደግሞ አምስት አሉ። አንዱ ወደ ጌታ ሂደዋል የኔ አራተኛ ላይ ተወለደ። ሁለተኛ ሶስተኛ ላይ ተወለደ። አሁን ስድስቶች አሉን። ሁለት ፓስተርና እዚሁ ቡራዩ ደግሞ መካነሶስ አንድ ወንጌላዊ አለ። እንዴ በሙሉ በጣም ደስ የሚል ሁላችንም በጌታ ነን። እንግዲህ አባታችን ከሞተ በኋላ እናታችን እኛን ይዛ ወደ ጌታ ሄደች፣ ወደ ጌታን ተቀበለች። እኛም ከሷ ጋር ወደ ጌታ ሄድ ጌታን ተቀበል አሀ፣ ስለዚህ እናንተ ጌታን ያገኛችሁ አባታችሁ ካልረፉ በኋላ ነው። እሱ ግን እንዴት ነበር? ቤት ውስጥ በሃይማኖት ምን ይመስል ነበር? ቤታችሁስ ሃይማኖት የተለመደ ነው እንጂ ሃይማኖት የሚባል አልነበረ። ቤተክርስቲያን መሄድ መማር፣ መጽሐፍ ቅዱስ ማንበብ ምናምን የለም። በኦርቶዶክስ የለም፣ ያው በስም ኦርቶዶክስ። ያው ይሁድ ይሁድ የሚከድበት እንትን አለ ሰንበት የሚባል የሆነ ዳቦ ይዞ የሚካሄድ እኛ ተራ ሲደርስ ዳቦ ይዞ እንሄዳለን። እዛው ደግሞ የሚፈጸሙ ስርዓቶችን ማየት እንጂ ሌላ የተማርነው የጨበጥነው ነገር ምንም የለም። ገበሬ ሆኖ ማደግ ነው እንደ ልጅ ማለት ነው። ምን ነበር የምታስበው? ምን ይመስላል? በዛ ውስጥ ያሳለፍኩት በጣም ከባድ ጊዜ ነው፣ ብለምታስበው ግብርና ውስጥ ያሳለፍኩት እንግዲህ ብዙም ስለማናውቅ፣ ያው እኛ አካባቢ ግብርና ብዙ አንያዝም፣ ወርቅ ስለምወጣ ምድራችን ወርቅ ይወጣል። በጣም ስቲል ማለት ወርቅ ማለት በባህላዊ መንገድ በባህላዊ መሳሪያ እናወጣለን። በሱ ነው ያደግነው። ገና አስር ዓመት ስንሆን ገና አስር ዓመት ስንሆን ቅጥታ ወደ እሱ ነው የምንገባ። ነው የሚገኘው ከሜዳ ሳይሆን ቆፍሬን ፍሬን ነው የምናገኘው። ካፋ ቁፍሬን እናገኛለን። ያው የምሰራበት እንትን አለ ኋላ ላይ እና እሱን እያወጣን እንጠጣበታለን። እና በዚህ ወ ምንም አታሻሽልም ህይወቴ ዛሬ ስለአገኝተ እሱን አጥፍተህ ነገ እንደምታገኝ ስለምታስብ ብዙም አታስቀምጥ። ሁሉም ሰው ያንን ያገኛል። ወደ ግብርና ወርቅ ያወጣል ማለት ነው። ከግብርና ጠዋት እርሻ ካረሰ ከሰዓት ይሄዳል፣ ወይ ጠዋት ይሄዳል። ከዛኛ አካባቢ መጠጥ መገዳደል በጣም በጣም ይሄ እያው ነው። እውነት ነው። አሃ። በዚህ የታወቀ ነው። ብር ስላለ ሰው መሳሪያ ያለው። አዎ። እንደገና ደሞ ይጣላና፣ በቃ በጩቤ በዱላ ነው የሚገዳደሉት። በዚህ የታወቀ ነው። እኛ አካባቢ በዚህ የተመሰከረ ነው። አንተ እዛ ውስጥ አልገባህ? እዛ ውስጥ ነበርኩኝ እኮ ምን መስላልስ ነገር ነው። በጣም ጠጪ ነበርኩኝ። ጠጪ ነበርኩኝ፣ አጨሳለሁ። አሃ። አሁን ወርቅ አወጥታችሁ በአንድ ጊዜ ምን ያህል ብር ታገኝ ነበር? በዛ በወቅቱ ገንዘብ ማለት ነው በቀን አስር ብር ሀያ ብር ካገኘ፣ ሰላሳ ሀምሳ ካገኘ በጣም አገኘ ይባላል። ያኔ ብዙ ብር ነው ያኔ ያኔ በስንት ዓመተ ምሕረት ማለት ነው ይሄ? በዘጠና በሰባ ሰባ መጨረሻ ሰማንያ ወይ ሰባ ሰባት ከሰባ ሰባት ወዲህ ነው እኔ ወደዚህ የገባው እና ያኔ ብዙ ብር ነው በሱ ደግሞ በትንሽ ብር ብዙ ትጠጣለ እናጨስ አለን። በህፃንነት የሆነ በአስር ዓመት አካባቢ ነው ማጨስ የለመድኩ እና ጠጣለሁ ውጭ አድር አለው። ልብሴን ሁሉ አውልቄ ከገበያ የገባበት ጊዜ በሰማንያ ውስጥ ማለት ነው። ስጋራ እንደኔ እኛ አካባቢ የሚያጨስ የለም ተብሎ ነው ያው ስም የወጣልኝ። እና ጌታን ሲቀበል አይታሰብም ብሎ ነው እኛ አካባቢ ሰው። እሱ ስጋራን ከተወ የሆነ ትልቅ ዋሻ አለ ይሄ ዋሻ ተመልሶ ሜዳ ይሆናል ብሎ ነው የተቀመጠል። ምክንያቱም እኔ እኛ ቤተሰብ ውስጥ የሚያጭስ የለም ይጠጣሉ እንጂ እና አባቴ ብዙ ጊዜ መክሮኝ ነበር ስጋራ እንዳላጭስ ብዙ መከረኝና፣ ይገርፈኛል፣ ዋስ እጠራለሁ። ለመተው ግን አልችልም፣ በጣም ስለለመድኩኝ። ያውም ከገበያ የሚገዛ አይደለም፣ ስጋራ ኒያላ ምናምን አይደለም። ምንድነው እትምቦ የሚባል አለ እዛው፣ የሚመረት እሱም በወረቀት እየተጠቀለለ እናጨሳለን። በቀን ሶስት ሲኒ ምናምን፣ በሲኒ ነው የሚሰፈር። አንድ ሲኒ ሁለት ሲኒ ነው የሚጨርሰው። ከዚህ የተነሳ አባቴ መርቆልኛል። ያው አንድ ጌታ ረድቶኝ ዘንድሮ መጽሐፍ ጽፌ ያስመርቅዋለሁ። በዛ ላይ አስቀምጭ ያለው በጀርባው ላይ ከኔ እንዳይለይ ጻፍ። ዘንድሮ ይዤ ያለሁ በኦሮምኛ ነው እንጂ በአማርኛ ጨርሻለሁ። እና እዚህ ላይ አስቀምጬ እዚህ ላይ ያለ ታ ታሪኩ ነው። እንግዲህ ምንድነው አሁን ይሄ የሚለው ስለማልችል ይሄኛው እውነተኛ የህይወት መንገድ ይላል። ዳንዲ ጅሬኛ ዱጋ ማለት ዳንዲ ጅሬኛ ዱጋ የሚለውን መጽሐፍ ታሪኩን ስለጻፈ ማንበብ የምትችሉ ሰዎች እንግዲህ በአማርኛ የሚችሉ ደግሞ በአማርኛ ጨርሻለሁ። እዚህ ላይ ተጽፏል። ይሄ ታሪኩ ነው። ኦሮሞ ባይብል ሶሳይቲ ዳይሬክተር አለ ዋና ጻፊ አብዲ ዋቅቶላ ባልይህን ኢዲቲያረጌሱ ነው እና ይሄን ውጭ ካላ ወጣ ብሎ አስፈቀደ ይሄ አባቴ መረቄልኝ ከኔ እንዳይለይ ለዘላለም ከኔ ጋር እንድኖር ከልጅ ልጄ እንድተላለፍ ሲጋራ መርቄል ያለው የደረት በሽታ ይሁንብህ የሳምባ በሽታ ይሁንብህ ብሎ ከመከረኝ ከገረፈኝ ብዙ አመት ተው ብሎን መክሮኝ መክሮኝ እምቢ ከመናደድ የተነሳ ከመናደድ የተነሳ መራቅ የለኝ ግን። አሁን ሲጋራ አጫሽ ነበርኩ ብለሃል፣ እና ብዙ ሰዎች ያጨሳሉ። አሁን ተው ብትላቸው አይተውም አይደለም? ምንድን ነው አሁን ለምሳሌ ለሚያጨስ ሰው ምንድን ነው ምክር ብትባል፣ አሁን የምትመክረው ምንድን ነው? አሁን ተው ማለት ዝም ብሎ ለኛ ቀላል ነው ስለማናውቀው፣ አንተ ግን ለሚያቅሰው አሁን ምክር ብት ምንድን ነበረ? ጉዳት ውስጥ ደግሞ ሲጋራ በጣም የሚመች ይመስላል ሲጋራ ስትጨስ የሆነ ቲቪት ይሰማል የሆነ ኩራት ይሰማል። በዛ ውስጥ ሆኖ ሰይጣን ነው የሚያደፋፍር። እንደ እንትን ነው ማለት ነው እንደ መጠጥ ነው ማለት ነው። ከመጠጥ ይበልጣል። እኔ መጠጣው ወዲያው ነው ጠቁ ቸርች ገብቼ ወጥቼ አስራ ዘጠኝ ሰማንያ አራት መጋቢት አስራ ሰባት ነው ጌታ የተቀበልኩ። ከዛ ወጥቼ መጠጥ አልጠጣው ሲጋራን ግን አምስት ወር ነው ያጨስኩ። ከዛው ከጌታን ተቀብለ ማለት አዎ እያጨስኩ ነው። መንፈስ ቅዱስ ሁሉ የተሞላ ጓዲያ መንፈስ ቅዱስ ሙላ አስጠላኝ ሲጋራ። ላቆም ብትል በጣም የምትቸገሩ ምንድነው። ሲጋራን ማቆም አትችልም። በቃ ህይወቴን ትጠላለ። ጥፋ ጥፋ ይላል፣ ያበሳጫል። እሱን እስኪታገኝ ድረስ ህይወቴን ሲጋራ ካበላሸ ተመልሰ ሰው መሆን ከባል። እኔ አሁን ፊት የከንፈሬ ሁሉ በጣም ጠቁሮ ተበላሽቶ ነበር። እጄ ሁሉ ተበላሽቶ ነበር። ሲጋራ ማጨስ አንድ የአእምሮ ኪሳራ ነው። አእምሮን ያከስራል። በቃ ሰው አትሆንም። ሁለተኛ በገንዘብ አትቀርም። በቃ ኬሲ ውስጥ እያለ ሲጋራን ለመግዛት አትሳሳብ። ሌላ አኪም መሄድ ነው እንትና ምትለው ሁለተኛ ምታደርገው ከታመምክ እራሱ አሁን ርቦ ምግብ ግዛ ከሚሉ ሲጋራ ግዛ ብሉ ነው ደስ የሚል። እና ደግሞ ጥሩም አይደለም ለሰውነትም፣ ፊዚካልን ሁሉ ይቀይራል። ሲጋራ እና የሲጋራ ጉዳት እኔ ብዙ ይሄ ነው ብዬ ማስቀመጥ አልችልም። እና በዚህ ያሉ ሰዎች እና ጌታን ወደ ጌታ ተመልሶ ጌታ ከዚህ መከራ ከዚህ ጭንቅ ቢያወጣቸው በጣም ነው ደስ የሚለኝ በዚህ ራሱ የሚሰሙኝ ከዚህ በሽታ ቢፈወሱ። ሌላው በሽታ ችግር ነው። ያንን እየታመምክ ሰውን አትጎዳም፣ እየታመምክ ችግር አትፈጥርም። ሲጋራ ሱስ ይዞ ሲጋራ ካጣ ግን ሰው ሁሉ ትመጣል። ለሲጋራ በቃ መጠጥ ሱስ ከዚህም አይደለም። የምግብ ደግሞ ከሱ ጋር ራሱ አይወዳደርም። ሲጋራ ካጣ ሰው ሲጋራ ከከለከለ እስቲ አንተ አሁን በዚህ በሲጋራ እንትን ጊዜ አተ አሁን የምትለውን ተቸግረህ እንዶ መጥፎ ነገር አደረግኩ ለአሁን የሚጸጽልና የምትናገረው ለምስክርነት የሚሆነው በጣም ብዙ። አንድ ለሲጋራ ብዬ የአንድ ሰዓት ጉዞ በሌሊት የርኩበታል ሲጋራ ፍለጋ በሌሊት እሱን እስኪያገኝ ድረስ ጓደኛን ፍለጋ ሌላ ሌላ ቀበሌ ውስጥ ሁለተኛ ጊዜ ለስጋራ ብዬ ከአባቴ ጋር ያን ያቅሜ አይደርስም እንጂ አባቴን ለመምታት ጥረት ያደረግኩበት ጊዜ አለ ለምን ይከለክለኛል ብዬ ለስጋራ ብዬ ጠፍቻለሁ ከቤት በቃ እሱ ስለ ስጋራ አታጨስ ስላለ በቃ ጠፍቼ ሌላ ቦታው እንደ ልብ ያጨሳለሁ ብዬ የጠፋሁበት ጊዜ አለ እንጂ ብዙ ነው ከዚህ በላይ አለ ሁሉንም አላስታውስም አይ በጣም ጥሩ ነው እንግዲህ። ምናልባት አሁን እንደው ለሌሎች ምክር እንዲሆን ነው። አሁን ለምሳሌ አሁን እንደው አይበልና ልጄ ቢያጨስ አሁን እንዴት አድርገን ምታስቆሙ አልችልም፣ አችን ማስቆ ማስቆሙ አልችልም። እንደኔ ያኔ እንደ ራሴን እንደሚያስብ እኔም አባቴን ስላልሰማው ልጄ ይሰማኛል ብዬ አልገምትም። የሲጋራን ሱስ ክብደቱን ስለሚያውቀው ከባድ ነው በጣም ስለዚህ ቀጥልልን ታሪኩን እና ከዛ በኋላ ሲጋራ ጭስ ነበር ጠጣ ነበር በዚህ ያለው ውትድርና ያልኩኝ አስራ ዘጠኝ ሰማንያ ሶስት መጀመሪያ ላይ ነው ያልኩኝ አሁን ገንዘብ ታገኛለህ ወርቅ እያወጣ እርሻ አለ ውትድርና ማለት የሀገር ፍቅር ነው ወይስ ምንድነው የሄድክበት ምክንያት ነው አንደኛ እኔ ወታደሮችን ውጭ ሲያይ ዝም ብዬ አለባበሳቸው የሚይዙት መሳሪያ ሳይ ደስ ይለኛል። ውትድርናማ በጣም የተከበረ ሙያ ነው። እኔ በጣም እወደው መሆን ፈልጌ አቃተኝ ነገር ነው። እና ለዛ ነው ማለት ነው የገባው። እኔም በጣም እወዳለሁ። አሁን ራሱ አስተምራለሁ። እኔ በውትድርና ኤቲክሱን ራሱ ስቲል አስተምራለሁ። በጣም እወደዋለሁ። ግን እንዳሰብኩት አልሆን የለኝም ስገባ መከራው የሚወራ ባይሆን ስልጠናው እንደ ለካዬ የነሱ አለባበሳቸው መሳሪያ እንደዚህ መያዛቸው ከስንት መከራ ከስንት ስልጠና በኋላ ነው የመጣ። ያው እንግዲህ ለእኔ እሱ አልታየኝም። አንደኛው ለዚህ ነው የገባው። ስታያቸው አማሩ። ገባ ስትገባ የስልጠናውን ክብደት ሲያይ መውጫ ፈልጌ ነበር፣ ልትጠፋ ያው እዚህ ጅማ ላይ ነሰለጠና ቡልቡላ የሚባል ከዛ በኋላ፣ ኤርትራ ህር ኤርትራ ወሰዱ። ኤርትራ ተዋግታል? አዎ፣ ኤርትራ ሄጄ አምስት ወር ከተዋጋም በኋላ ደርግ መንግስት ወደቀ። እስቲ እዛ ውጊያ ውስጥ የገጠመህ ነገር ካለ ምክንያቱም ጦርነትን ሰዎች በደንብ እንዲያውቁት እፈልጋለሁ። አሁን ብዙ ሰዎች ጦርነት አለ ምናም ሲባል አንዱ ደጋፊ የሆነው እንደዚህ ጨረሰው እንደዚህ ያደረገው እያሉ እንትን ይላሉ እና ጦርነትን የነበረበትኝ ሲናገር ጦርነትን መጥላትን ያለብን ያለብና እንዴት ነው እስቲ የገጠመ ነገር በዛ እኔ የገጠመኝ አንደኛ በህፃንነት ሲርኩኝ በጣም ነው የተደነቁ ነባር ወታደሮች አንቴን እስከ መላክ ከደረሴ ከባድ ነው በቃ ሰው ከሀገር አልቋል ማለት ነው አሉኝ ትንሽ ልጅ ነበር ትንሽ ነበርኩኝ አስራ አመት ውስጥ ነበርኩኝ ከዛ በኋላ ወደዛ ስገባ እኔ የተመደብኩት ውጊያ ላይ አይደለም። ቃኝ የሚባል ነው። የቃኝ በጣም ከባድ ከባድ ነው ማለት ጠላት መንገድ ትጠርጋለህ። ለሻለቃ ተዋጊዎች መንገድ ትጠርጋ ነበርኩኝና ብዙ አላወጡኝም። አንተ ያትውጣ ይሉኛል። አንተ ያትውጣ ይሉኛል። ገና ስለሆንኩኝ እና ውጊያን አብሬ እወጣለሁ ውጊያ አንዴ ሁለቴ ነው የወጣው። የእውነቱም ማለት ነው እንጂ ግቢ ነው የሚያስቀምጡኝ። ከዛ በኋላ የመጨረሻ መንግስቱ ሊወጣ አካባቢ በቃ ውጊያ በጣም ሲያይል ጀመር ነው ውጊያ ጀመር። ብዙ ከኔ ጋር የሄዱ ብዙ አልቋል፣ እስከ ጓደኞች ያልቋል። እኔ ከዛ በኋላ ከውጊያ ተማ

እዛ ያለ ሰራዊት በሙሉ ተበተነ። እኛ በእግር ቀጣል። በእግር እስከ የት መጣን? እስከ ሰሜን ጎንደር አርባ አንድ ቀን ተጉዘን መጣን። ቀን ጫካ ውስጥ እስከ ትግራይ ጫካ ውስጥ እየተደበቅ ነው የመጣን። መረብ ወንዝ ተሻግረን ያኔ ወያኔ ተቀበለን። ወያኔ ተቀበለንና እነሱ አላሰሯችሁም? አላሰሩን አላሰሩንም። እንዲያውም ተቀበሉን በጥሩ ሁኔታ ነው የተቀበሉ። ምክንያቱ ያን እነሱም ከሻቢያ ጋር ይዋጋሉ አንድ ንትን አይላቸው ብረት የላቸው አንድ ላይ ያለ ሻቢያ መረብ ወዲያ ነው የተመለሰ። እና ተቀበሉን እኛን በጥሩ ሁኔታ ነው አቀባበል ያደረጉልን። ከዛ መረብ ተሻግረን ተቀበሉን። ከዛ ከተማ ስንገባ እየመገቡን ስንቅ እየሰጡን ህዝቡ በጣም ጥሩ ህዝብ ነው ይባላል። እና እዛ የነበሩ ወታደሮች እኔ ሲነግሩኝ በጣም ነው የተንከባከበው ወታደሩ። እንደውም ይበቀሉናል ብለን ፈርተና ብሎ የነገረኝ ሰው አለና፣ አንተስ እንዴት ተቀበሉ? ወደዚህ ስንሻገር በልዩ ሁኔታ ነው የተቀበሉ። ይ እውነት ነው፣ በጣም በልዩ ሁኔታ ነው የተቀበሉ። እናንተ ስደተኞች አይደላችሁ፣ እናንተ ምርከኞች አይደላችሁ፣ እኛ ጋር ወደ ሀገራችሁ ነው የገባችሁ። ስለዚህ ብሎ አንድ ቦታ ሰበሰቡ አድዋ ላይ አድዋ ላይ መቶ አርባ ዘጠኝ ሺህ ነው ሰበሰቡ። አንድ አንድ ቦታ አርባ ዘጠኝ ሺህ ሰበሰቡንና እናንተ ቀጥ ብላችሁ መንገዱን ይዛችሁ ሂዱ በየመንገድ ተነግሯቸዋል። በየገባችሁበት ከተማ ምግብ ስንቅ ይዘጋጅላቸዋል ብሎ ለቀቁ። ከዛ እስከ ጎንደር ሰሜን ጎንደር መጣን። ሰሜን ጎንደር ላይ አንድ ወር ቆየን። ከዛ በኋላ ነባርና ቅርብ ጊዜ የተቀጠሩ ተብሎ ተለያየን። ነባሮቹ ወደ ባህር ዳር ወሰዱ፣ እኛን አዞዞ ወሰዱ እና አዞዞ ላይ ለአንድ ወር ስልጠና ሰጡ። ከዛ በኋላ ወደ አገር ሸኙ። ወደ እኛን እስከ ለቀምት ነው የሸኙ። ከለቀምት በኋላ አርጆ የምትባል አካባቢ ያለች እስከ አርጆ በትልቅ መኪና ይርነ በጭነት መኪና ከዛ በኋላ የአረት ቀን ጉዞ በእግር እስከ ነጆል አራት ቀን ያው አርባ ቀንም ተጉዜና ላ እና እንደዚህ ነበረ። እንግዲህ እኔ በዚሁ ቅድም የጠየከኝ የውትድና የትክስ ሰዎች እንደምሎ አይደለም። እኔ ክርስትናና ውትድና አንድ ላይ ጎን ለጎን እናገራለሁ። አሁን ወታደሮች ሲያዩ ፈራሉ፣ ሰዎች ደግሞ ይጠላሉ። እንዲሁ እኔ እንደ ሰይጣን ነው የሚያሉ። ነገር ግን አንድ ወታደር በምድር ላይ ያስቀመጠ እግዚአብሔር ነው። ሀገሬ እንዲጠብቁ ሌላው ደግሞ ወታደር ውስጥ የሚያጠፉ ሊኖሩ ይችላሉ፣ ጥሩ ኢቲክስ የሌላቸው ሊኖሩ ይችላሉ እንጂ የወትድና ኢቲክስ እና ክርስትና ኢቲክስ ተመሳሳይ ነው። እና እኔ በጣም እወደዋለሁ፣ በጣም ወዳጅ ነኝ፣ እኔም ወዳለሁ። እንደዚህ ነው ባካቸው። እስከዚህ ድረስ መጣን። ከዛ ከዛ ስመለስ ወዲያው አባቴ ሞተብኝ። ሰማንያ አረት ታሞ ነው የሞተው፣ ሰማንያ አረት። አሁን እንግዲህ ከዛ በኋላ ተመልሼ ኑሮ ሁሉ ጨለሜብኝ በቃ ጥሩ ሁኔታ ውስጥ አልነበርኩኝ። እንዳልኩ ጠጣለሁ፣ አጨሳለሁ። ውትድርና ገብቼ ከወጣ በኋላ አእምሮዬ ትንሽ ተቀይሯል። አገር የመቀመጥ እንትና ውስጥ አልነበረኝ። እና በሚመቸኝ ወደውን አቅጣጫ ሊሄድ ነበር። አሁን አልናገርም። በቃ ተመልሼ በቃ ወደ ውትድ እናገባለው ብዬ መግባት የፈለግኩትን አካባቢ እንትና መርጭ ነበር። በዚህ ያለው ጌታ ተመሰከለልኝ። አንድ ቀን ሆን አብሬን የምንጠጣ እዚህ መጽሐፍ ላይ በደንብ አስቀምጫ። በጣም ጓደኛ አለኝ ንጉሴ ጋር የሚባል እና እሱ እኛ ሰፈር መጣ። ያን የግማሽ ሰዓት ያህል ነው በመካከላችን ርቀት እንትን ያለ እና እሱ እኔን ወደ እነሱ ሲሄድ አረቄ ይገዛልኛል፣ እሱ ወደ እኛ ስመጣ ደግሞ እኔ ይገዛል። እና እንደዚህ እንትን አለ እና መጣና አረቄ ልግዛል አልኩኝ አልጠጣም አለኝ። በጣም ጀግና ነው እሱ ወደ ስድስት አመት ነው ውትድርና ውስጥ ቆይተ መጣ። እና ይጠጣል፣ በጣም ጀግና ነው። እና አልጠጣም። ለምን አልኩት፣ አይነት ትቼዋለሁ አለኝ። ለምን እኔ ለአንተ የምነግርህ አለው፣ አንተም ትተዋለ ያለ። እንዴት ተዋለሁ አልኩት። እንዳውም ተሰማኝ እንደዚህ ስል ይሆኔ ቦታ አለ እዚህ ደንጎሮ የሚባል እዛ የሆነ ጴንጤዎች የሚባሉ እዚ አካባቢ መጥተዋል። እነሱ ጋር ከርክ ቀጣይ ታሪቅ የትተዋል እና እንዴት እስቲ ንገርኝ ብዬ በደንብ ጠየኩኝ። እሱም የጌታ ነገር የወንጌል ነገር የገባው ሰው አይደለም። ያው መሰከሩለት። የኔ አሁን የኔ ሲኒየር ፓስተር ነው መሰከርለት። እኔን ያሳደገ ፓስተር ማንል መኮንኖ ይባላል። አሁን አብሮኝ ነው ያለ። እሱ ነው ለሱ የመሰከረ ከዛ በኋላ እንደዚህ ብሎ ሲመሰክሩልኝ ሄድኩኝ ሲሄድ ጸለውልኝ ሲወጣ አረቄ ያስጠላኛል። እንግዲህ ከኔ እኔ ከሱ ይብሳለሁ ኔ በመጠጥ ማለት የቴክሴ ጥሩ አይደለም። ስጠጣ ውጭ አድራለሁ ብዙ ቦታ ለ ሁን ለምልክት ያስቀመጥኳቸውን ሲያድር የነበርኩበት አስራ አንድ ሰዓት ስራ ሁለት ሰዓት ሲሆን በጣም ስለምሰክር ወደ ቤት አልገባም ይሰማኛል። ባምሮ አባቴ አትሰክር ብሎኛል ከገባ ይገርፈኛል ብዬ ወደ ጫካ ጎራ ብዬ አድራለሁ። አንድ ሰው ሰክሮም ማገናዘብ ይችላል። በጣም ይችላል እንጂ ሰከረ ማያቅ ምናምን እንዴ መንገዱን ቀጥ ብሎ ይገባል። ከዛ በኋላ ራቁቴን ገበያ ውስጥ ቆሜ ሙሉ በሙሉ ልብሴን አውልቄ የገባውበት ቀን አውቃለሁ። እና ይህ ሁሉ ችግር ውስጥ ስላለው እሱ ስመሰክርልኝ እርሱ ሮብለት ነው የመሰከረልኝ። የውደድኩኝ ቸርች ጠይቄ ቦታው የሆነ ሳር ቤት ነው የርኩኝ እና አካባቢውን አውቃለሁ። እዛ አካባቢ ስለ ከዛ በፊት አሁን ለሱ የመሰከሬና ዛንሳ የሚያስገባኝ ፓስተር ማን ለመግደል ሁሉ ጥረት ያደረግኩበት ጊዜ አለ። ለምን ወንጌልም ማሳደር ጀመር። ጤንጤዎች ሲመጡ ያው ጭላንጭሉ ነው ወደኛ የመጣ የገሌ ናቸው የገሌ ናቸው ብሎ ስለተነገረን እነሱም ማሳደድ ጀመርኩ። እና ሁለት ሶስቴ እኛ ፓስተር ማኖሌ ለመግደል ወይ ለመምታት ጥረት ያደረግኩበት ጊዜ አለ። እንጃ ነ አልተመቸኝም። አጋጣሚውን አላገኘው። ዝም ብዬ ያስባለሁ እንጂ አልተሳካልኝም። ታየኝ ነገር የለም ግን በቃ አልተመቸኝም። የእግዚአብሔር እንደዚህ ነው የሚጠብቀን። ከዛ በኋላ እግዚአብሔር ጥበቃ እንደሆነ እሱም እስከ ዛሬ ድረስ ያው ይስግብኛል። ዛሬ ጓደኛ ሆናችኋል። አባቴ ነው አባቴ፣ እሱ ነው ያሳደገኝ፣ እሱ ነው ደህነት ትምህርት ያስተማረኝ፣ አገልግሎት ያስተማረኝ፣ ወደ አገልግሎት ያስተማረኝ እና ከዛ በኋላ ሲሄድ እሱ እየመራ ነው። ፕሮግራም ቆሞ እየመራ ነው። በጣም ደስ አለው። ደስ አለኝ። አለ ያው ከዛ በኋላ ሲነግረኝ ንስሓ አስገባኝ። እኔ ብቻ ነኝ አንቀን ቸርች ቸርኩኝ። እሺ ብለ ንስሓ አገባ። አው ፈቅጄ እኮ ነው እርኩ። በቃ አረቄ ለመተው እንጂ ያው የዘላለም ይወት አለ ጌታን ይቀበላለሁ የሚል ነገር ታሪኩንም አላውቀው። አሁን ከእርኩኝ ይሄን አረቄ ተውያለሁ ብዬ ነው ወስኜ፣ እርኩ ንስሓ አስገቡኝ። ከዛ በኋላ ወደ ኋላ አስቀረኝ እሱ ራሱ አስቀረኝና አጫወተኝ። ከዛ ቀን ጀምሮ እስከ ዛሬ ከሱ ጋር አልተላቀቅንም። ለዚህ ሁሉ በማሳደግ ለዚህ ያደረሰኝ እሱ ነው። ከዛ ቀን ጀምሬ ተመልሼ ሁለተኛ መጠጥ እዚህ ለመውሰድ አለ ብዬ አላሰብኩም። አስጠላኝ። በቃ ዞር ብዬ ማላዩ ደግሞ አብሬያቸው ምጠጣ ሰዎችም ከዛ ቀን ጀምሬ ማግኘት አልፈለኩም። እሱም ያዘኝ እነሱን እንዳላገኝ ራሱ ጋር ነው የሚያሳድረኝ። ይዞኝ ነው የተለያየ ቦታ የሚሄድ። ገብቶታል ወደፊት ይሁን ያየው ነገር አለ። በጣም ይገርማል። እንግዲህ አገልጋዮች እንደዚህ ማድረግ አለብን። ምክንያቱም ሰዎች ከመሰከርንላቸው በኋላ ወንጌል ሰምተዋል በቃ ለዚህ ቁጥር ቆጥረን መቶ ሰው አንድ ሺህ ሰው ወንጌል ሰምተዋል ሳይሆን ተንከባክቦ እንደዚህ መያዝ ያስፈልጋል ማለትነው ማንኛውም የረፍት ሰዓታችን ደርሷል። እረፍት አድርገን እንመለሳለን። ይህ በኢቫንጀሊካል ቴሌቪዥን እና በሲኤምኤን ቴሌቪዥን ትብብር የምንዘጋጅላቸው የህያው ምስክር ዝግጅታችን ነው። ዝግጅታችን ይቀጥላል። ባላችሁ ቁጥር ይህ ህያው ምስክር ነው።